የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። ለድሬዳዋና ለሶማሌ ክልል ከባድ ማስጠንቀቂያ ተላልፈም። ብሔራዊ ባንክ 10.5 ቢሊዮን ብር መክሰሩ ተረጋገጠም። ጋዜጠኛ ደረጀ ኃይሌ የጃምቦር እስቴት ብራንድ አምባሳደር ሆነም። በአርቴፊሻል ኢንቴሊጀንስ ኤአይ የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሯል ተባለም። አያቶላህ የኢራንን ማሸነፍ አወጁ።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 ለድሬዳዋና ለሶማሌ ክልል ከባድ ማስጠንቀቂያ ተላለፈ። በቀጣይ የክረምት ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ በሀገሪቱ የምስራቅ አካባቢዎች እንደሚጠበቅ ተገልጿል። በሀገሪቱ የምስራቅ አካባቢዎች በተያዙ የክረምት ወቅት ቀጣይ ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚጠበቅ የብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። ቀደም ባሉ ዓመታት በድሬዳዋና ሌሎች ለጎርፍ ተጋላጭ በሆኑ አካባቢዎች ቀውስ ያስከተለ የጎርፍ አደጋዎች አይነት ሊከሰት እንደሚችል ትንበያ መኖሩን ኢንስቲትዩቱ ጠቁሟል። አስፈላጊው የቅድመ ጥንቃቄ ስራ መሰራት እንዳለበት አሳስቧል። የዘንድሮ ክረምት ከፍተኛ የዝናብ ሁኔታና በጎርፍ አደጋ ሳቢያ ከፍተኛ ቀውስ የተመዘገበባቸውን እንደ ኢትዮጵያ አቆጣጠር 1998 ና 2010 ዓም የነበሩትን ጊዜያት ይመስላል ተብሎ ይጠበቃል ሲሉ በኢንስቲትዩቱ የሶማሌ ክልል ና ጎራባች አካባቢዎች የሜትሮሎጂ ትንበያ ና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነት ተናግረዋል። ድሬዳዋ ና በድሬዳዋ ዙሪያ እንዲሁም በሰሜን ሶማሌ የጎርፍ ተጋላጭ በሆኑም የእግር ተዳፋት እንዲሁም ከጭናክሰን እስከ ጅጅጋ ባሉ የጎርፍ መፋሰሻ መስመሮች ላይ የክርምት የከባድ ዝናብ አዝማሚያ ጎርፍን ያስከትላል ማለታቸውን ዘገባው አስደምጧል። ቀውሶቹ የሚደገሙበት ሁኔታዎች ሊፈጠሩ ይችላሉ ተብሎ ትንበያና ቅድመ ማስጠንቀቂያዎች እየተላለፉ መሆኑም ተብራርጧል። ለጎርፍ ተጋላጭ በሆኑ በድሬዳዋ እንዲሁም ጅጅጋ አካባቢዎች እድመ ማስጠንቀቂያው በተጠናከረ መልኩ ወረዳ ድረስ ተደራሽ በማድረግ ስራዎችን መስራት ይጠበቃል ሲሉ አቶ አሸናፊ አሳስበዋል። ብሔራዊ ባንክ 15 ቢሊዮን ብር መክሰሩ ተረጋገጠ። እንደ አውሮፓውያን አቆጣጠር በ2024 ብሔራዊ ባንክ 15 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋግጧል። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋግጧል። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው MSE ኦዲተር ሰርቪስ ኤልኤልፒ የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ እምረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ተመላክቷል። ጋዜጠኛ ደረጃ ኃይሌ የጃምቦ ሪል ስቴት ብራንድ አምባሳደር ሆነ። ተወዳጁ ጋዜጠኛ ደረጃ ኃይሌ የጃምቦ ሪል ስቴት ብራንድ አምባሳደር በመሆን ትላንት ሰኔ 19 2017 ዓ.ም በኤልተን ሆቴል የፊርማ ሥነ ሥርዓት ተከናውኗል። የጃምቦ ሪል ስቴት ግሩፕ ዋና ሥራ አስፈጻሚ አቶ ደበበ ሰይፉ በፊርማ ሥነ ሥርዓቱ ላይ ባደረጉት ንግግር ጋዜጠኛ ደረጃ ኃይሌን በአምባሳደርነት የመረጥ ነው በብዙ መስፈርቶች ነው ያሉ ሲሆን ጃምቦ ካለው ዓላማ እና እንቅስቃሴ ጋር ተመሳሳይ እና ትክክለኛ ዓላማ ያለው መሆኑን ጠቅሰው ጋዜጠኛ ደረጀም ትክክለኛ ምርጫችን ነው ብለዋል። ጋዜጠኛ ደረጀ ባደረገው ንግግር የምችለው ጋዜጠኝነትን ብቻ ነው። ጋዜጠኝነት አልከፈለኝም ብዬ አማሬ ግን አላውቅም። ጃምቦ ሪልስቴትን አመሰግናለሁ ብለዋል። ጃምቦ ሪልስቴት ግሩፕ በወንድማማቾቹ አቶ ደበበ ሰይፉና አቶ ወንድራድ ሰይፉ አማካኝነት ጃምቦ ኮንስትራክሽን በሚል ስያሜ የተቋቋመ ሲሆን በሪልስቴት ልማት ዘርፍ ከተሰማራ በኋላ ከመቶ በላይ ፕሮጀክቶች ላይ የተሳተፈና በመሳተፍ ላይ የሚገኝ ግሩፕ መሆኑንም የጃምቦ ሪልስቴት ግሩፕ ዋና ስራ አስኪያጅ አቶ ኤፍሬም ጌታቸው ገልጸዋል። ጋዜጠኛ ደረጃ ላይ ጃምቦ ተመዝግቦ ነበር። የሪል ስቴት ግንባታ በአፍሪካ ህብረት ከሚገኘው ሳይት ባለ 3 መኝታ ቤት የተሰጠው ሲሆን በብራንድ አምባሳደርነት አብሮ ለመስራት የ3 አመታት ውል ፈጽመዋል። ጋዜጠኛ ደረጃ ኃይሌ በቅርቡ በሰሜን አሜሪካን የኢትዮጵያን የስፖርት ፌስቲቫል ላይ ጃምቦ ሪል ስቴት ግሩፕን ወክሎ የመጀመሪያውን የስራ እንቅስቃሴ ይጀምራል። የኢራኑ መሪ አያቶላህ ካሜኒ ኢራን ጦርነቱን ማሸነፏን አወጁም። የኢራኑ መሪ አያቶላህ ካሚኒ ከጦርነቱ ማብቃት በኋላ ለመጀመሪያ ጊዜ ባቀረቡት ንግግር አሜሪካ፣ እስራኤል እየወደመች መሆኑን ስላወቀች ነው ጦርነቱን ያስቆመችው ሲሉ ተደምጠዋል። ለአሜሪካና እስራኤል የኢራን ህዝብ ማን እንደሆነ አሳይቷል። ሊያጠቁን የመጡት የአሜሪካና እስራኤል አየር ኃይሎች ላይም ከባድ ኪሳራ ድርሰናል ያሉት ካሚኒ ጦርነቱ ቢቀጥል እንደሚሸነፉ ስላረጋገጡ ሊያቋርጡ ተገደዋል ብለዋል። አያቶላህ በ12 ቀኑ ጦርነት ኢራን ማሸነፏንም አውጀዋል። በተመሳሳይ ዶናልድ ትራምፕ ሰሞኑን ባደረጉት ንግግር እስራኤል የኢራንን የሚሳይል ጥቃቶች መቋቋም የማይችልበት ደረጃ ላይ ደርሳ እንደነበርና በመቶዎች የሚቆጠሩ ህንጻዎች፣ መሰረተ ልማቶች መውደማቸውን ገልጸው ነበር። በአርቲፊሻል ኢንተሊጀንስ ኤአይ የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሮ አልተባለም። አርቲፊሻል ኢንተሊጀንስ ኤአይ የወቅቱ አነጋጋሪው ቴክኖሎጂ ሲሆን ጥቅሙም ስጋቱም በዛው ልክ እየጨመረ እንደመጣ ይገለጻል። በዓለም ላይ በአርቲፊሻል ኢንቴሊጀንስ በመታገዝ የሚፈጠሩ የእርቃን ምስሎች ስጋትነታቸው ከቴክኖሎጂው መዘመን ጋር እየጨመረ መጥቷል። የአሜሪካ 38 ግዛቶች በዲፕፌክ የሚሰሩ የሕፃናት የእርቃን ምስሎች ላይ እገዳ ቢጥሉም የአርቲፊሻል ኢንቴሊጀንስ ዌብሳይቶች የእርቃን ምስሎችን ለመስራት በመቅለላቸው ስጋታቸው አይሏል ተብሏል። በእነዚህ ዌብሳይቶች ሰዎች የሚያውቋቸውን ሰዎች ምስል በማስገባት ወደ ርቃም ምስልነት እንደሚቀይሩ ተገልጿል። ምስሎቹ ለእውነትነት የቀረቡ በመሆናቸው ሰዎች ለመለየት እንደሚቸገሩ ባለሙያዎች አስረድተዋል። የኮምፒውተር ሳይንስ ባለሙያው ማይክል ዚመር ምስሎቹ ፍጹም እውነተኛ እንደሚመስሉና በርከት ያሉ የመተግበሪያ ድርጅቶች እንደዚህ አይነት ምስል የሚሰሩ መተግበሪያዎችን ማስወገዳቸውን ገልጿል። ይህንን የሚሰሩ ድህረ ገጾች ግን አሁንም መኖራቸውን ባለሙያው ተናግሯል። ዚመር የፎቶ ኤዲቲንግ ቴክኖሎጂው በጣም ዘምኗል ያለ ሲሆን አሁን ላይ እነዚህን የእርቃን ምስሎች ለመፍጠር አንድ ክሊክ ብቻ በቂ ነው ሲል አብራርቷል። ኤሊስተን ቤሪ የተባለች የ14 ዓመት ልጅ በእንደዚህ አይነት መንገድ የእርቃን ምስል እንደተሰራባት ትናገራለች። ይህንን ምስሏንም ከ2400 የሚበልጡ የትምህርት ቤቷ ተማሪዎች እንደተመለከቱት ትገልጻለች። ቶርን የተሰኘ ድርጅት ዕድሜያቸው ከ13 እስከ 20 አንድ ሺ ሁለት መቶ ልጆች ላይ ጥናት ማድረጉን ገልጾ በጥናቱ ከስምንቱ ልጆች አንዱ በዲፕ ፌክ በተሰራ የእርቃን ምስል የተጠቃ ሰው እንደሚያውቅ እንደዚሁም ደግሞ ከ17 ሰዎች አንዱ ራሱ የዚህ ድርጊት ሰለባ እንደሆነ መታወቁን ይፋ አድርጓል። ተመራማሪዎች አንዳንድ ህፃናት እነዚህን ምስሎች ማወቅ ስለሚፈልጉ ብቻ ይፈጥራሉ ያሉ ሲሆን፣ አንዳንዶች የቀድሞ የፍቅር አጋራቸውን ለመበቀል ይፈጥራሉ ብለዋል። በአሜሪካ በርካታ ግዛቶች ያለግለሰቡ ፍቃድ የእርቃን ምስል መፍጠርና ማጋራት ወንጀል ቢሆን ቢሆንም አሁንም ጉዳዩ አስጊነቱ በመጨመሩ ጥንቃቄ ያሻል ተብሏል። በአርቲፊሻል ኢንተሊጀንስ በመታገዝ የሚፈጠሩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ ውስብስብ እየሆኑ የመጡ ሲሆን እውነተኛ መሆናቸውን ለማረጋገጥ ስለሚከብድ ነገሩን በጥንቃቄ ማየት እንደሚገባ ይመከራል። 120 ህጻናት በታጣቂዎች መታገታቸው ተገለጸ። በሰሜናዊ ሞዛምቢክ ካቦ ዴልጋዶ ግዛት ቢያንስ 120 ህጻናት በጂሃዲስት ታጣቂዎች መታገታቸውን ያስታወቀው ሂዩማን ራይትስ ዎች በሀገሪቱ ውስጥ ያለው አፈና እየጨመረ መሆኑን ገልጸዋል። ከአልሸባብ ጋር ግንኙነት ያለው ጂሃዲስት ቡድኑም አብዛኞቹ ታፍነው የተወሰዱት ህፃናትን የተዘረፉ ዕቃዎችን ለማጓጓዝ ለጉልበት ስራ፣ ለግዳጅ ጋብቻና ለጦርነቱ ለመሳተፍ እንደሚያስገድዳቸውም አስታውቋል። ይህንንም ተከትሎ ብሔራዊ የሲቪል ማህበረሰብ ቡድኖችና የተባበሩት መንግስታት የህፃናት መረጃ ድርጅት ዩኒሴፍ እንዲህ አይነት አፈና እየጨመረ መምጣቱን ገልጿል። በአካባቢው የአልሻባብ ታጣቂ ቡድን በዚህ ዓመት መጀመሪያ ላይ ካገታቸው ህጻናት መካከል ጥቂቶቹን ሲፈታ፣ በርካታ ህጻናት ግን እስካሁን በታጣቂዎቹ እጅ እንደሚገኙ የተገለጸ ሲሆን ወደ ሰባቸው የተመለሱት ህጻናትም እንደገና ከማህበረሰቡ ጋር ለመዋሃድ እየተቸገሩ መሆኑ ተገልጿል። የዩማን ራይትስ ሶች የአፍሪካ ምክትል ዳይሬክተር አሸዋኔ ቡድ ሾልስ በካቦ ዴልጋዶ የህፃናት ጠለፋዎች መበራከታቸው የሞዛምቢክን ግጭት አስከፊነት እንዲጨምር አድርጓል ያሉ ሲሆን አልሻባብ ህጻናትን ከግጭት ማዳንና የተወሰዱትን በአስቸኳይ መልቀቅ አለበት ሲሉ አሳስበዋል። አክለውም የሞዛምቢክ መንግስት ህጻናትን ለመጠበቅና የታጠቁ ቡድኖች እንደ ግጭት መሳሪያ እንዳይጠቀሙባቸው ለመከላከል ተጨባጭ እርምጃዎች መውሰድ አለበት ያሉ ሲሆን ልጆቹ ወደ ማህበረሰቡ ሲመለሱ የበለጠ እንዳይገለሉም ጠንካራ የመልሶ ማቋቋም እርምጃዎች መኖራቸውን ማረጋገጥ ያስፈልጋል ሲሉ ተናግረዋል። ሞዛምቢክ ከአውሮፓውያን 2017 ጀምሮ የተስፋፋ ሁኔታ ታጣቂዎች ጥቃት ከሩዋንዳ፣ ደቡብ አፍሪካ እና ሌሎች ክልላዊ አጋሮች በተላኩ ወታደሮች ድጋፍ ለመቆጣጠር እየሰራች ነው። የኖርዌ ስደተኞች ምክር ቤት በበኩሉ በሰሜናዊ ሞዛምቢክ ያለው ሁኔታ ችላ መባሉን በመጥቀስ የአየር ንብረት ለውጥ ብጥብጥና እየጨመረ ያለው ረሃብ በህዝቡ ላይ አስከፊ ተጽዕኖ እያሳደረ ነው ብሏል። ጋዜጠኛዋ የመሰረተችውን ክስ አሸነፈች። አውስትራሊያዊቷ ጋዜጠኛ አንቶኒት በኤቢሲ ቴሌቪዥን ላይ ያቀረበችውን በህገወጥ መንገድ ከስራ ተቀንሻ ያለው የሚለውን ክስ በመርታቷ 45511 የአሜሪካን ዶላር ማሸነፏን የሀገር ውስጥ ሚዲያዎች ዘግበዋል። የፌዴራል ፍርድ ቤት እንዳስታወቀው ቴሌቪዥን ጣቢያው ፍትሃዊ የስራ ህግን ተቃውማለች በሚል ምክንያት የእስራኤልን ወታደራዊ ዘመቻ በመቃወም የፖለቲካ አስተያየት ሰንዝራለች በሚል ስራዋን በማቋረጥ እንዳሰናበታት ኤቢሲ ኒውስ ዘግቧል። የሊባኖስ አውስትራሊያዊት ጥምር ዜግነት ያላት ጋዜጠኛ ላቶፍ በኤቢሲ ተቀጥራ የምትሰራ ሲሆን በዮማን ራይት ሶች የጋዛ ጦርነትን አስመልክቶ በኢንስታግራም የለጠፈውን ዘገባ በኢንስታግራም ገጿ ካጋራሽ በኋላም ከስራዋ ተባራለች። ይህም ድርጊቷም ኤቢሲ የርቶት ፖሊሲው መጣስ ነው ብለዋል። ዓለም አቀፉ የሰብዓዊ መብት ተሟጋቾች ድርጅት በጋዛ የሚገኙ የእስራኤል ባለስልጣናት ረሃብን የጦር መሳሪያ አድርገው እንዴት እንደሚጠቀሙበት የሚገልጽ ጽናት አሳትሞ ነበር። ላቶፍ በፖለቲካ አመለካከቷ፣ በዘሯ እና በእስራኤል ደጋፊ ቡድኖች ሎቤ አድራጊነት ከስራ እንደተባረረች በመግለጽ በተሳሳተ መንገድ ከስራ እንደተባረረች ክስ አቅርባ አሸንፋለች።